እኔ ፍጹም አጥናፈ ወርቅ ኪዳነ ማርያም እባላለው የእርቅ ከራስ ፕሮግራም አዘጋጅ ነኝ። እንዲሁም ደግሞ ከእናት ባንክ ጋር በአጋርነት እየሰራሁኝ ነው። ዛሬ እንግዲህ ከአንቺ ጋር ቆይታ ይኖረናል ማለት ነው። እስቲ ራስሽን ለተመልካቾቻችን አስተዋውቂ። ሰላም ነኝ፣ እግዚአብሔር ይመስገን። እንኳን በሰላም መጣችሁ። እኔ ሌንሴ ታዬ ይባላለሁ። የሱፐር ስታር ትምህርት ቤት ባለቤት ነኝ። እሺ፣ ሌንሳ በጣም አመሰግናለሁ ከእናት ባንክ ጋስ እንዴት ነበረ የተገናኘሹ? እንዴት ነው ከእናት ባንክ ጋር ትውውቅሽ? እናት ባንክ እኔ እናት ባንክ ሱሉልታ ማምጣቱን እንዲው ቤቱን አይቼ አውቃለሁ። ነበረ ቤቱ ገና ስራ ሳይጀምር ሲሰሩ ሲዘጋጁ አይቼ አለሁ። እናት ባንክ ሄደሽ ጠይቂ እስቲ እነሱ ያለ እኩላተራል ብር ይሰጣሉ የሚል ነገር አለ፣ እዛ እጅ ጠይቂ ስለተባልኩ ማናጀሩ በጣም ቀና ሰው ነው። ከዛ ሄድኩና አየኩ። ሶስት ወር ውስጥ ነው። እውነቴ ነው። በፍጥነት ነው የተሰራልኝ። እሱ ወደ የግሬድ አሁን መስፋፋት የሚባለው እሱ ባላገኝ እውነቴ ነው የሚለው አመቱ ሙሉ ያን ጊዜ ያልፋል ነበር። እሱን ስላገኘው በአንድ ኪራይ ቤቱን በጣም ኮስት ነበረ። እሱ እንደ ድልድል እዛ ላይ ቆመን ግሬድ ጀመርን ማለት ነው። እናት ባንክ ሴቶች የቢዝነስ ሀሳብ እያላቸው ሰርተው መለወጥ እየፈለጉ ነገር ግን በገንዘብ እጥረት ወይም በብድር ማስያዣ ዋስትና በማጣት ወደ ሕልማቸው መቅረብ ላልቻሉ መፍትሄ አቅርባለች። ይህም በእናት ባንክ ባለ አክሲዮኖች የተጀመረ አሁን ላይ ሁሉንም የማህበረሰብ ክፍል በማሳተፍ ለብድር ዋስትና የሚሆን ተቀማጭ ገንዘብን ለማሰባሰብ ታልሞ የቀረበ አዲስ የመፍትሄ ፕሮዳክት ሲሆን እናት ገበታ የቁጠባ ሂሳብ በመባል ይታወቃል። በእናት ባንክ በእናት ገበታ የቁጠባ ሂሳብ በውስጡ እናት አጋሽ፣ እናት ለጋሽ፣ እናት እንደራሴ የሚባሉ የቁጠባ ሂሳቦች አሉ ላስቀማጩ ከፍተኛ ወለድ እየታሰበለት የተቀመጠውን ገንዘብ ዋስትና ማቅረብ ለማትችል ወረፋ ላይ ለምትገኝ ሴት እንደ ማስያዣነት የሚውልበት ልዩ የቁጠባ ሂሳብ ሲሆን የአስቀማጮቹ ምርጫም ብድሩ ለሚያውቋት ተበዳሪ እንዲሰጥላቸው ከሆነም ገንዘብ አስቀማጮቹ ብድር እንድትወስድ የፈለጉትንም ተበዳሪ ይዘው በመምጣት ብድሩን እንድታገኝ ማድረግ ይችላሉ። በተጨማሪም የእናት ባንክን ራዕይ የሚጋሩ እና ነገር ግን ለዋስትና የሚሆን ትልቅ ብር ማስቀመጥ ለማይችሉ ሰዎች ደግሞ ከአንድ ብር ጀምሮ በ6265 የአጭር ቁጥር ወይም በቴሌብር ሱፐራፕ በኩል በኪውአር ኮድ አማካይነት ገንዘብ ለመለገስ ታታሪ ሴቶች የብድር አገልግሎት እንዲያገኙ የበኩላቸውን አስተዋጽኦ ማድረግ ይችላል። እንግዲህ አንቺም የዚህ እድል ተጠቃሚ ነሽ። ለዛሬው ስኬትሽ የእናት ባንክ አስተዋጽኦ ምን ይመስላል? እናት ባንክ ከሱፐርስታር ጀርባ ያለው እናት ባንክ ነው። ለምን ጀርባ አጥንታችን እሱ ነው፣ እናት ባንክ ነው ማለት። ይሄ እሱ ያን ጊዜ ብሩን ባናገኝ ኑሮ ግሬድም አይከፈትም፣ እንደ ክፍለ ከተማ ትልቅ ትልቅ አጀንዳ ላይ እንጠራም፣ እንደ ኦሮሚያም አንታወቅም ነበር። እሱ ያው ስማችን ያስጠራና ብዬ ነው የሚያስበው እና ሱፐርስታር እውነት እናት ባንክ ሁለታችን ነው። የፋይናንስ አቅርቦቱን ከማግኘትሽ በፊት ምን ምን ተግዳሮቶች አጋጥሞሽ ያውቃሉ? ወይም ደግሞ ምን አይነት ችግር ነበረብሽ? በአቅም በገንዘብ በፋይናንስ ማለት ነው። እናት ባንክን ብድር ሳላገኝ በፊት ፈተና የነበረው እኛ ሕልማችን ግሬድ ነው ምንፈልገው። ለምን የእውቀት ችግር የለብንም እኛ። የምንቸገረው ፋይናንስ ችግር ስለሆነ እስካሁን አሁንም ራሱ ለግሬድ ብቻ አይደለም፣ ሕልማችን ከዛ በላይ ነው እና እናት ባንክን ሳናገኝ በፊት ተሸፍነናል፣ ታፍነናል። ኬጂ ላይ መቆየት የለብንም የምን አላማ ስለነበረን እናት ባንክን ይዘን ደግሞ እዛ ያሰብነውን ግሬድ ማግኘቴን በጣም ደስ ይለኛል፣ ኩራት ይሰማኛል። ይሄ ነው ትልቁ አጀንዳ እናት ባንክ አለመሆኑ ባይሆን ኑሮ እውነቴ ነው፣ ምልሽ ግሬድ ያን ጊዜ ዛሬ ሊሆን ይችላል ነበር። ያን ጊዜ ሁለት ዓመት ሚኒስትሪ ስናስፈትን የነበረው እዚህ እስከ ዛሬ ታሪክ የምናወራን አናገኝም ነበር። እስቲ የብድሩን ሂደትና ከዛ በኋላ ደግሞ ብድሩን ካገኘሽ በኋላ በንግድሽ ላይ ያለው ለውጥስ ምን ይመስላል? አግዞኝ አይቼ ተለውጬ ያየሁት ነገር ስለሆነ ከኔ በላይ የእናት ታሪክ ማውራት ሰው አለ ብዬ አልገምትም። ለምን የተጀመረው የነበረውን እሱን ካገኘው በኋላ እጄ ረዥም ብሎ አሁን የሚሰማኝ ብዙ ሰው አለኝ። ከዛ በፊት ግን የሚሰማኝ ማንም አልነበረም። ሰው ደግሞ ሲሰሪ ነው የሚሰማሽ። ለውጥ ስታገኝ ነው ጓደኛ የሚሆንሽ። እና እውነት ለመናገር በእውቀት ሳንቸገር በፋይናንስ ተቸግረን ነበረ። በእናት ባንክ ደግሞ እንደኛ እንደ ማንኛውም ሰው እኩል ሆነን ብዙ ሰው በእኛ በኩልም ደሞዝተኛ ሆኖ ሲሰራ ከጀርባችን ያለው እናት ባንክ ነው። ከማንም በላይ ደግሞ ከአሁኑም በኋላ እኔ ተስፋ ነው ብዬ የሚገምተው ያለ እኩል አተራር ስለሚሰጣው ማንም ባንክ የማይሰጥ ወሊዱም ደግሞ ግለሰቡ የማይጎዳ በተለይ ለሴቶች የተቋመ ድርጅት መሆኑን በዚህ ማስታወቅ ይወዳል። የፋይናንስ አቅርቦቱን ከማግኘትሽ በፊት ምን ምን ተግዳሮቶች አጋጥሞሽ ያውቃሉ? ከራሴ ሲነሳ፣ ከራሴ መቼም ራሴ ሳላደርግ ለሌላ መልእክት አላስተላልፍም። እናት ባንክ ማንኛውም ሴቶች ወንዶችም ደግሞ እንደ ማንኛውም ባንክ እኩል እንዲተጠቀሙ ድጋፍ ብድሩንም እንዲወስዱ እኔ በራሴ ብዙ ሴቶችን አስተዋውቅ ያለው ለወደፊትም ደግሞ ይሄ ሼርሆልደሩ ሰፋ ብሎ ባንኩ ማደግ ስላለበት ከስተመር እኔ ከዚህ ብራንች ጋር ያለው ራሱ እንዲሰፋ ብራንች ራሱ ወደ ጫንጮ ራሱ ቅርንጫፍ ቢኖረው ብዬ ራሱ ማውራበት ሁኔታ ነበረ። እና ለእናት ባንክ እኛ ፕሮሞሽን አይደለም ፕሮሞሽን ብዙ ሰርተናል። የመዝጋ ትምህርት ቤታችን ላይ አድ ከሄድ ኦፊስ የመጡ ነበር። ማርኬቲንግ ዲፓርትመንት እና ሲያስታወቅ ባለቤት ታሜ ወተቱ የሚጠጣ ስጋው የማይበላ ማን ነው ብሎ ወላጁን በሙሉ ሶስት መቶ ወላጅ በላይ የሆኑትን አዳራሽ የከተማው አዳራሽ ላይ ጥያቄ ነበር። ከዛ ካ ሌሎቹ ግመል ይላሉ ሌሎቹ ፍየል ይላሉ። እና ያን ቀን ብትቆዩ በጣም የሚያምር ቀን ነበረ። እና ሲጋው የማይበላ ወተቱ የሚጠጣ እናት ተብሎ ነው የተመለሰ። እና እናት በዚህ መግለጫ ያን ቀን በደማቅ ሁኔታ ነበረ ያስተዋቅ። ብዙ አካውንቶች ተከፍተዋል።